ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ አብርሽ ከሩታ ቤተሰቦች ቤት ሄዶ ልጄን እወስዳለሁ ካላሳየሽኝ ብሎ እንግዲህ ግቢውን ቅውጥ አድርጎታል ማለት ነው። እኔ ግን ማለት ነው ይሄ ግቢ የተከበረ የትልቅ ሰው ግቢ ነው። ማንም እየገባ ይንጫጫበታል። በተለይ አሁን ላይ ያመጣችሁት ነገር ማለት ነው። እና ስርዓት ቢኖራችሁ እዛው የለመዳችሁበት ተግበስብሳችሁ ሄዳችሁ ወይ አስፋልት ላይ ተጫጫሁ፣ ወይንም ደግሞ ቤታችሁ ወይንም ሆቴል ይዛችሁ ተጫጫሁ። እንደ ትልቅ ሰው ምን ይለናል፣ ጎረቤት ምን ይለናል ላትሉ? ምንድን እናንተ ምን አይነት ጉር ነው? አብርሽ ልጄን ካላሳየሽኝ ይዤው ነው የምሄደው ብሎ እንግዲህ ልጁን ጭራሽ ሊገነጣጥለው ነበር፣ ጎትቶ አሏላ የሆምን ይበት እኔ እና ለምንድን ነው እንደዚህ የምታደርጉት? ለምንድን ነው የማትስማሙት? ልጅ ይዞ መሄድ ደግሞ አይቻልም። ገና ይሄ ሀያ ቀን አንድ ወር ያልሞላው ጨቅላ ይዘህ ምን ልታደርገው ነው? ለእንተና ማናት ሄርሜላ እንድታጠባው ነው አብርሽ ነው ወይስ ትየጋ ይዘህ ልትሄድ ነው? ነውር እኮ ነው። ቢያንስ ተስማሙ፣ ተረጋግታችሁ ሩታዬም። ልጁ ልጁን ማየት አብርሽ ግዴታ ነው፣ መብት አለው የማየት መብት አለው። በነገራችን ላይ ግን ብትረጋጉ መልካም ነው ብዬ አስባለሁ አብርሽ ግንፍል ግንፍል ግንፍል አትበል ይሄ እንዳልፈላ ሽሮ ማለት እንዳልፈላ ሽሮ ሁሉም ግንፍል ግንፍል የምትለው ነገር አለ ልጄ ልጄ ልጄ ልጄ አትበል ዘጠኝ ወር ሙሉ ተሸክማ ስታንከራትታት ስታስለቅሳት አስፓልት ላይ ስትገትራት የት ነበርክ በዛ ሰዓት ልጄ አላልክም አሁን ዛሬ ግን ሲወለድ አሳሳህ አይደለም ሀሳሳ ልጄ ልጄ ማለት ጀመርክ። ይገርማል እኮ ቤተሰብ፣ እውነት አያችሁ አደለ? እኛ እኔ ላይ እስኪ ቢደርስ ብላችሁ አስቡት። እኔ ላይ ቢደርስ፣ ሴት ልጅ ከባዱ ጊዜዋ እርግዝናዋ ነው። እርግዝናዋና የምጥ ጊዜዋ ነው። ገባችሁ አደለ? እርግዝና ከተጀመረ ጀምሮ እስኪያልቅ ድረስ ይችል ሲያንከራትታት ነበር፣ አስፓልት ለአስፓልት ማንም እየመጣ እየገተረ ቪዲዮ መስሪያ ነው ስትሆን የነበረው እንደው ሚስቴ፣ የልጄ እናት እንደዚህ እንክብካቤ ያስፈልግሻል እንዲል ይሄ ታውት ላ ይሄ መኪና ይሄ ወርቅ ቅራቅምቦ ነገር ምናምን እሱ ራሱን ይሄ ዝም ብዬ ሳስበው እስኪ እስኪ እንደው እና ያለን ወደፊት ለማንኛውም ሁሉንም ነገር ማለት ነው የሰውን ልብስ ብር እያደረጉ ከእንደገና በቅራቅንቦ መደለል ጥሩ አይደለም ብዬ ነው የማስበው። ከምንም በላይ ክብር ይቀድማል። ልታከብሯት ይገባል። እሷ የምትፈልገውን ነገር ልታደርግላት ይገባል። ገባህ አይደለም አብርሽ? አሁን ላይ ኔዝን ብዬ ሳይህ ማለት ነው የሆነ ጅልጅል ያለክ እንደ ሕፃን ልጅ አለች እንደ ጅላንፎን የሆንከው ስሬስ ቤተሰብ እኔ ማለት እስከዛሬ አሳዝነኝ ነበርን ግን ዛሬ ላይ ዝም ብዬ ሳየው ጅልጅል ያለ ጅላንፎ በቃ፣ የሚናገረው ምን የሚለው እንደ ህፃን ልጅ ነው የሆነው። እንደ ህፃን ልጅ ይሁን አስበሽ፣ የሆነ በቃ እንዴት ነው መሆን ያለበትን ነገር ትናገራላችሁ አደለም? ግን እሱ ጋር ያለው ነገር፣ እኔ ባለፈው ራሱ ወልዳ ሆስፒታል እንደነበረች ልጁን ምንድን ነው ዶሮ ያክላል ማለት ነው እንደዛ ነው ያለው እኮ። የሚገርማችሁ ነገር እና ይሁን አስቡ አይናገርም ለምደሆነ አላቅም። ሁሌም እንደ ጅል የሚሆነው ነገር አለ እና ሚስትህን ልታከብር ይገባል። መጀመሪያ ሚስትህን አክብር፣ ሚስትህን ክብር ስጣት። ማንንም እየሳብክ እየመጣህ እየተለጠፍክ ከማንም ሴት ጋር ልክ ታስለቅሳትና በማግስቱ ደግሞ የሆነ ነገር ይዘህ መተህ ሰርፕራይዝ ትላለህ፣ ወይንም የሆነ ነገር ትልና እያለቀቀስ ይቅርታ ትላለህ። ግን መልሰህ ያው ነህ አሁን ደግሞ ልጅን ካልሰጠሽኝ ወስዳለሁ። ልጅን ማየት አዎ መብት አለክ፣ ልጅን የማየት መብት አለክ። እሱም ደግሞ እንደዚህ ስሜታዊ ሆነህ እኮ አይደለም ተረጋግተህ ነው። እሷም ብላለች እኮ የማየት መብት አለክ፣ ግን እንደዚህ ሆነህ አይደለም ብላለች። እና ቤተሰቦቿንም አክብር፣ ቤተሰቦቿን አክብር። እሷን እንዴ በቃ ንቅሃታል። እያከበርካት አይደለም ያለው እውነት አብሽ ከሩታኔ አላቅም። ምንድን ነው አንተ ማለት ለእሷ ምንም አይነት ስሜት የለህም እንዴ? አንድ ቀን እንኳስ እንደ አራስ እኮ ክብር ሰታት አላቂ። ሶሻል ሚዲያ ላይ ሁሌም አንተ በቃ ብር ወዳድ፣ በጣም ብር ይወዳል። ከክብር በላይ ብር ነው የሚወደው። ለእሷም አይጨነቅም። አሁን ልጄ ልጄ ልጄ ልጄ ልጄ ልጄ ንዴ። ይገርማል እኮ ይገርማል በጣም ይቺ ልጅ አንድ ነገር ብትሆን እኮ ላሽ ብሎ ነበር የሚሄደው። ዛሬ ግን ልጇን ስላቀፈች አቅፋ ስላሳየችው እግዚአብሔር ረድቷት ዛሬ ላይ መቶ ግን ልጄን ካላመጣሽ፣ ልጄን ካላየሁት፣ እንዲህ ካላልኩት። ወስላታ ወስላቶች ወስላቶች ወንዶች ወስላቶች ናቸው እኮ እኔ በጣም ነው የምትገር የሆናችሁ እኔ ግን አሉ፣ መልካም ወንዶች አሉ። ሁሉንም ወንድ እንዳታሳደቡኝ እንጂ መልካም ወንዶች አሉ እና ብትረጋጋ ተረጋጋ መጀመሪያ ወደ ራስ ተመለስ ትናንት አሁን ሄርሜላ ከህይወቴ ውጭ በቃ ከዚህ በኋላ እኔ ከእሷ ጋር ጥሩ ህይወት በጥሩ ነገር ነው ማሳለፍ ውሸት ውሸት ለማየት ያብቃችሁ ነገ ሄርሜላን አንጠልጥሎ ይዞ ነው የሚመጣው ሄርሜላን አንጠልጥሎ ነው ይዞ የሚመጣው እኔ ማሳስ ሳስበው ራሱ ዝም ብዬ ሳስበው ይችን ዘጠኝ ወር ከሩታዬ ጋር ምንም ነገር ስላልቀመሰ ምንም ነገር ስላላደረገ እንደ ፈጣሪ ቅር ይበለኝ እንጂ ማለት ነው። ከሄርሜላ ጋ ይመስለኛል ሲያድር ሲውል የነበረው እንደዛን የሚመስለኝ ሳስበው፣ አሁን ላይ ምክንያቱም ከልጅቷ አኪጣ ለወጣ አለኩ የቀመሰው ነገር ቢኖር እንጂ ባይኖርማ ኮ ህይወቴን በጥብጠሸዋል፣ ትዳሬን በጥብ ጠሸዋል ብሎ ያባረራት ነበረ። ግን እሷንም አባረር አልፈለገም። ሩታ ላይን ቪዲዮ እየሰራ መጠቀም ይፈልጋል፣ እያስለቀሰ። አሁን ደግሞ ልጄ ብሎ መጣ፣ ነገም ልጄ ይላል። አሁን በልጁ ነው መሸቀል የሚፈልገው። በልጁ እስከ ዛሬ ማ በእሷ ነበር ሲሸቅል የነበረው፣ አሁን በዚህ ልጅ ነው የሚሸቅለው። ገርማል እኮ እስኪ ወደ ራስ ተመልስ። አንዳንድ ጊዜ ሰላም ሰላም ሰላም አይናፍቅህም እንዴ? ሁላችሁም ሰላም አይናፍቃችሁም? ተመልካች እኮ ቢያንስ እናንተ ሰላም ሆናችሁ ማየት ይፈልጋሉ። የሚወዷችሁ ተመልካቾች፣ እናንተ ግን ሁሌ እሮሮ። እሩታም ቆፍጠን በይ፣ በቃ ለምድ ቆፍጠን ማትዋንች ራሱ ቁርጥ አድርጌ በቃ። አሁን ባለፈው የሆነ ነገር ተባለ እንደገና ምናምን ተባለ። አሁን ዛሬ ሰላም ትሆናላች፣ ነገ እንደዛ ነው። ዛሬ ሰላም ትሆናላችሁ፣ ነገ ቡጥቡጥ ነው። በጣም ነው የሚደብረው። እና ለቤተሰቦችሽም ክብር ይኑር እንጂ በቃ እንዴ! ከፈለጋችሁ ሄዱ ቤታችሁ፣ ቤታችሁ ሄዳችሁ እዛው ተጫጫሁ። እኔ ጎረቤት ራሱ ምን ይላቸዋል? እኔ በጣም ነው ይገረመኝ። እና አብርሽ እንግዲህ ቀልብ ይሰብሰብልህ ነው የምለው። ማን ነው አስሮ? ወይ ወደ እንትን ለምን አትወስዱት? ይሄ ልጅ የሚረጋጋበት ቦታ ማለት ነው። ጸበልላችሁ ነበረ ደግሞ ጸበል፣ እሱ አይገባም